እውነት ለመናገር ያክል የሆነ ቦታ ላይ አፍልተዋል። ይሩጌቶች ነን ምናምን ባዮች አፍልተዋል። አፍቃሪዎች፣ ጠንፊዎች አፍልተዋል። እስኪ ትንሽ እንሄድባቸው። እነዚህ ሰቀቀናሞች ምንሆናችሁ ነው እንደዚህ ያፈላችሁት? ትክታክ መንደር ተንተከተከባችሁ። እሳ ሀይሚ ስትሆን በቃ እርር ትላላችኋ። እርር ስለምታደርጋችሁ ምንሆናችሁ ነው? እ ሰከን ሰከን መስመር ያዙ። ይሄ ቪዲዮ እየቆራረጣችሁ እየከረመ ምናምን እያመጣችሁ ይሄ የምታባሉትን ነገር አቆሞ፣ እነዚህ ልጆች ዞሮ ይገናኛሉ። ሰላም ጤና ይስጥልኝ እንደምን ቆያችሁ የኔ ቻናል ተከታታይ ሰላማችሁ ይዛለኝ። ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። በነገራችን ላይ በጣም ፎከስ ያደረጋችሁት አንድ ንግግር ላይ ነው ብሩኬ እኔ ህይወት ላይ የምትቀንሹ አንቺ ነሽ ሌላ ምንም ነገር የሚቀነስ ነገር የለብኝም ለማለት ነው የፈለገው እኔ ህይወት ላይ አንቺ ነሽ የምትቀነሹ ሌላ ምንም ነገር የሚቀነስብኝ ነገር የለም ብሏል ያችን ፓርት እየቆረጣችሁ አንበሳ ምናምን እያላችሁ እየፖሰታችሁ ማይቻለው እኛችን ፓርት ማለት ነው። አንድ ነገር ላስታውሳችሁ መሰለኝ የቆየው እንድናስታውሳችሁ ፈልጋችሁ ነው አደለ? እንደዛ የምታደርጉት ይውላችሁ። መጀመሪያ ብሩኬና ሀይሚ መቼም አይለያዩ፣ መቼም የሚለያዩ ሰዎች አይደሉም። ግን እንደዚያ እርስ በራስ መበሻሸቁ ጥሩ አይደለም፣ ጥሩ አይደለም ግን ምን መሰላችሁ ከዚህ በፊት እኮ ብሩኬ ዱባይ ሲሄድ ምንም ነገር ለሀይሚ አልነገራትም። ድንገት ነው ተነስቶ እዛው ስደርስ ምናምን በሰፊው እናወራለን ብሎ እሷ ቦሌ ላይ እያለቀሰች የሄደው አይደለም። ታዲያ ዛሬ ሀይሚ የእሱ እዚ ቡታጅራ የብሩኬ ስራው ያቀደው እቅዱ ምን እንደሆነ ባናቅም እንዳይበላሽበት ከሚቀርበት እኔ ራሴን እቅድ እዝጋ በራሴ ልወጠው ብላ ስለሄደች ቻው ብለው ስለሄደች ጥፋቱ ምንድን ነው? እኩል እኮ ነው የሆኑት፣ ምንም ልዩነት የለውም። ብሩኬ ጋም ስህተት አለ፣ ሀይሚም ጋ ስህተት አለ እንደ ስህተት ከታየ። እናንተ ግን ድልብነታችሁ ብሩኬ አንበሳ፣ ብሩኬ አንበሳ እንድትሉት ያደረገው የትኛው ንግግር ነው? እኔ ህይወት ላይ አንቺ ብትቀንሺ በቃ ብሩኬ፣ እሱ ህይወት ላይ ሀይሚ ብትቀንስ አይ ቲንክ እኔ እንደተረደውትኝ ዋጋ እንደሌለው ነው እሷ ሀይሚ ሄደችም ቀረችም ዋጋ የለውም ለሱ። እንደዛ ነው የተረዳውትኝ። ያንን ቃል ስለተናገረ አንበሳላችሁ። ሲጀመር እኮ ድሮም አትወዷትም ሃይሚን። እንኳን እንደዛ አይነት ሰበብ ነገር ተፈጥሮ ሲጀመርም እኮ አትወዷትም። ነገር ይጠናባታል ምናምን፣ በቃ ይሆና ሌለ ብሽቅ ማድረግ ትወዳላችሁ፣ እሷን ዝቅ ማድረግ ትወዳላችሁ። ምናምን በቃ እኔ እንጃ አላቅም። ነገር የሚጠናባት ሰው እኮ ነች ሃይሚ ማለት እና ምንም የምታመጡት ነገር የለም። ምንም ታነቁ፣ ምንም የሚቀየር ነገር የለም። ምንም ምንም ምንም። ግን እያሰባችሁ እያሰባችሁ ብሩኬ የሰራውን ስተት ቶሎ ነው የሚረሳው። እኔም በሆን እረሳለሁ። በእርግጥ መርሳት ጥሩ ነው፣ ቂም የለም በውስጥ ማለት ነው። ግን ቆም ብለን ማሰብ አለብን፣ ያኔ ማስተዋል አለብን። እኔስ እኔስ እንደዚህ በድብቅ ምንም ነገር ሳልነግራት የሆነ ስህተቶችን ሰርቻ አላቅም እንዲ ድንገት የሆነ ውሳኔ ወስኝ አላቅም እንዲ ብሎ ብሩኬ ለደቂቃ ቢያስብ ኖሮ እንደዚህ ጭቅጭቅ ባልተፈጠረ ነበረ በእሷና በሱ መሀል የሀይሚ ግን ገነነ በቃ ገነናችሁት ምናምን በቃ ጥፋተኛ ናት ድብቅ ነች ምናምን ነገር እንዲ ድብቅነት እኮ አይደለም መብቷ ነው ሚዲያ ማውጣት ስላልፈለኩ ነው የራሴ የሆነ ፕራይቬት ነገር ነው። ሚዲያ ደግሞ ሁሉን ነገር ወጥቼ መናገር ግድ አይደለም። ያኔ በወሮ ሰዓት ዋጋ አስከፍሎኛል። ዳግም ዋጋ መክፈል አልፈልግም። እኔ ያን ችግር እኔ ወጣዋለሁ አረላ ያለችው ሰው ይሄ ጥፋቱ ምንድን ነው? ያለመናገር ደግሞ መብቷ ነው። ለምን ለጊዜው ብላችሁ ከንፈራችሁን ትመጣላችሁ። ከዛ ተገልብጣችሁ ትገለብጧትና ትሰድቧታላችሁ። የኮ ነው እናንተ ጋ ያለው ነገር ይሄ ነው፣ ሌላ ነገር አይደለም። ስለዚህ እፍና አድርጋ ብትቀመጥ ጥሩ ነው። ለብሩክ ያልነገረችው ደግሞ ለሱ አዝናለት አስባለት ነው። እዛ ጋር ከወንድሙ ጋር ያቀደው እቅድ እንዳይበላሽበት። በቃ ችላለሁ እኔ እዚጋ የራሴን እቅድ እችላለሁ። መወጣት ስላለች ጠንካራ እኮ ስለሆነ እንደውም እኮ ጥንካሬዋን ነበር ልታደንቁላት የሚገባው። እንደው የቡሩኬ እህትነኝ የምትሉ እናንተ ላሞች አፈር ደጀ ብሎ እናንተ እኮ ላሞች ናቸው። እንደው ምንም ማታቁ ደደብ ስግጥ ያላቸው ሰገጤዎች ሁል ጊዜ ሀይሚን ዝቅ ለማድረግ የምትኖሩ እከካሞች ለቡሩኬ ራሱ አትመጥኑትም። አትመጥኑትም። እናንተ ራሳችሁ ናቸው የተለጠፋችሁበት። አትሆኑትም በጎች የሆነ ነገር ስታገኙ ልጅቷን ለመሳደብ ለማንቋሸሽ ከዘዝ ያለቀሰችውን አልቃሻ ገነመኔ እያላችሁ ትለጣጥፋላችሁ ከግንድ ይለጥፋችሁ መድኃኔ ዓለም እኔ ሌላ ምንም አልልም የምሬን ነው ብላችሁ በዛ ላይ ደግሞ ሴት ናችሁ ለምንድን ነው ሴትን ልጅ መረዳት ማትችሉት ለምን አላቅም እንዴ ብሩኬ እኮ በድንጋጤ ወደቀ ውስጡ ነው ያነበው እምበውን ግን በአይኑ ላይ አላየንም አደለ እንዴ ሲያለቅስ ስንባላ አላየንም ግን ውስጡ ተናዷል ተቆጭቷል ሀይሚ ግን እንቧ ደምስ ስተሚመስል ከዛም አልፎ ታማ ሐኪም ቤት ገብታለች አስባችሁታል ይህ ሁሉ ይህ ሁሉ ነገር አሳልፋ በድንጋጤ ብዙ ነገሮች ተብላ በዛ ጊዜ ተሰድባ ምናምን ምናምን ብሩኬ ዱባ እየሄደ ጊዜ ማለት ነው ያ ሁሉ ነገር እንኳን በጀግንነቷ ያለፈች ናት እንደውም እንዲሁም እውነት ብሩኬን የእውነት የእውነት የእውነት የምትወዱት ቢሆን ኖሮ እንደው እግዚአብሔር ምስክሬ ሀይሚ ልክ ታነግሷት ነበረ። የወንድማችን ንግስት ትሏት ነበረ። አፈርደጄ ብሉና ቡርኬና ሀይሚ ታርቀው ሲመጡ አብረው ሲመጡ ለይምሰል አካውንት ቀይራችሁ እሷን እየዘቀዘቃችሁ ለይምሰል የወንድሜ ንግስት ስታምሩ፣ ስትጣሉ ታስጠላላችሁ ምናምን እያላችሁ ታሽቃብጣላችሁ። ለይምሰል ማለት ነው። ምድረ አሽቃባጭ ኮተታም ሁላ ለማንንም፣ ለሀይሚም፣ ለቡሩክም አጠቅሙም። በአጠቃላይ ማለት ነው። ለማንንም አጠቅሙም። እኔ አስረግጬ ስነግራችሁ ለማንንም ለማንንም ምንም ምንም እና ወይን የራሳችሁን ሕይወት አትኖሩ፣ ወይን ለሰው ሰላም አትሰጡ። ሁልጊዜ ነገር መጎንጎን እዛ ላይቭ ተዘፍዝፋችሁ ስታስጠሉ፣ ከልጅቷ አናት ላይ ውረዱ። ስራ ነው እየሰራ እያለ ትስራ ትሄድበት፣ መብቷ ነው። ፕራንክ ነው አለቅ አይለያዩም እነሱ። ግን ቡርኬም እንደዚ አይነት ነገር አሳልፎ እንደነበረ አትርሱ። ብሩኬ እንደዛ አይነት ነገር አሳልፎ እንደነበረ ለሀይሚ ምንም ነገር ሳይነግራት የሆነ ውሳኔ እንደወሰነ በድንገት ወስኖ ዱባይ እንደሄደ ሀይሚ ታማ አልቅሳ ተሰብራ እንደነበረ እያሰባችሁ እዚ ጋ ስታሽቃብጡ፣ አሽቃባጮች ዝም ብላችሁ አታሽቃብጡ። ዝም ብላችሁ የደደብ ስራ አትስሉ። አንዳንድ ጊዜ እንደ ሰው ማሰብ ጀምሩ። ልይቷን ለቀቅ አድርጓት መቃለቀ ብሩኬ ተረጋጋና አዳምጣት። ሁል ጊዜ ጣዲቅ ነኝ ጣዲቅ ነኝ ማለት ጥሩ አይደለም። ተረጋግተ ማዳመጥ አለብክ። አንተም ስህተት አለብክ፣ እሷም ስህተት አለባት። ግን ካላዳመጥካት፣ ካልተነጋገራችሁ ግን ስህተቱ ሊታረም አይችልም ሊፈታ አይችልም። ቢያንስ እንኳን ቃላት አጠቃቀምህን አስተካከል። እነዚህ ላሞች እየተነሱ አፏን አይክፈቱ ልጅቷ ላይ